እዚ ጋር የሚነሳውን መሰለክ ምሳሌ ኮሮና ተነስቶ አደለ? ኮሮና ሲነሳ እኛ ፈልገን ሆኖ ወይስ ደግሞ እንዴት ነው? አላህ ነው ያመጣው አደለ? አሁን እዚ ጋር እኛ ምርጫ አለን? ምንም አይነት ምርጫ አደለ። ያመጣው ማነው? የሰው ልጅ ነው የተዋጋው ጦርነት ነው ግን ደግሞ የሆነበት ጊዜ አለ። የሆነበት የተጀመረበት ነገር አለ። ቦምብ ምናምን ነበር አይደለ ያነጋ አምላክ አስቀድሞ አቦታ አይደለ። ስለዚህ እኛ መቀየር የማንችላቸው አሉ። ምሳሌ የከሆነ ነገር መቀየር አንችልም። ከሆነ ኦልሬዲ አምላክ ያመጣው መቀየር አንችልም። ምሳሌ ደግሞ የመሬት መንቀጥቀጥ እነሱን አናቃቸውም፣ ግን መቼ መሬት መንቀጥቀጥ እንደሚነሳ አምላክ ጽፎት አስቀድሞ በዚህ ቀን በዚህ ቀን መሬት መ ጽፎ አስቀድሞ አውቆታል፣ ተጽፏል። ይሄ ወደዛ ወደጋ ደግሞ ስንመጣ የእኛም ተጽፈዋል፣ ያንተ ተጽፏል፣ የሆናችን ተጽፏል። ግን የተጻፈው ነገር ደግሞ ምንድን ነው? እኛ ላይ ከሆነ እኛ የምንሳው ነገር ነው። መቼም ኮሮና ሰኖ እ ኮሮና የምንሳው ነገር የለም፣ አይደለም ኮሮና ክስተት ነው እንጂ የሆነ ሰው አይደለም። እሱ መቼም ምርጫ ምናምን የለውም፣ አምላክ ነው። ስለዚህ የሚቀየሩ አሉ፣ በኛ ከሆነ እኛ ነጻ ፍቃድ አለን። እኛ ኮሮና አይደለ እኛ ሰው ነን። ሰው ደግሞ ነፃ ፍቃድ አለው። ለዛ ቆላ ከፈለጋቸው እመ ነው። ስለዚህ ወደ እኛ ከመጣሁ እኛ የኛ ነገር አምላካችን ነፃ ፍቃድ ሰጥቶናል፣ መስራትን ማመንም እንችላለን። ግን ደግሞ አምላክ አስቀድሞ ጽፎታ ነው። ምሳሌ ላንሳለን። ኮሮና የተነሳው በሰው ነው አይደለ እንዴ? በሰው የተነሳ መቼም ወይም ደግሞ ዝንጀሮ ነው የተባለው ሲነሳ ሰውየው ያንን ነገር ፈልጎት ነው፣ አይደለም? ምሳሌ ብዙ ሰዎች ዝንጀሮ ይበላሉ አይደለ እንዴ? ስንት ዓመት በልተዋል ሰዎች ሰዎች አፍሪካ ውስጥ ለምን አልተነሳም? አጋጣሚ ደግሞ ቻና ውስጥ ተነሳ። የአምላክ ስራ ነው ነው ይሄ አምላክ ስራ ይሄ ቀደር ነው በቃኛ ምንም መቀየር ማለት ነገር በእኛ ጉዳይ ደግሞ ከሆነ ግን ያ ሰውዬ ዝንጀሮ መብላትም አለምላትም መብት አለው ግን በራሱ ፍቃድ በላ ሲባ ደግሞ አምላክ አጋጣሚ ከዛ ሁላ ዝንጀሮ ያ ዝንጀሮ ላይ ምን ወሰነበት ኮሮና እንዲነሳ አደረገ አይደለ በዚህ አንግል ተረዳ ስለዚህ አሁን ከከ ለመጨረሻ ግን ትልበልልህና አቃ እንተው እንትንበለው ስለዚህ የሰው ልጅ ና ይፈል ለምሳሌ ቃ ግማሽ ሙስሊም ግማሽ የሆነ ነገር ግማሽ የሆነ ነገር የሆኑ ራሱ ፈልጎ ነው ወይስ አላህ እንደዛ እንዲሆን መጀመሪያ ላይ ስለጻፈውና ስለወሰነ ነው? በራሳቸው ምርጫ ነው። ራሱ ስለፈለገ ነው። ሰው አምላክ አስቀድሞ ያውቃል፣ ግን ውሳኔ የሚለው ሰው እንጂ ዲክሪ የምትለው ውሳኔ አልኩህ እኮ። የሚያወራው ስለ ብዙ ስለሁሉም ነገር እንደሆነ እኮ ገለጽኩልህ። እስከዚህ ድረስ ያለው ስለሁሉም ነገር ነው የሚያወራው። ውሳኔ ደግሞ ሊባል ውሳኔ ምንድን ነው ከተባለ በእውቀት ደረጃ ሲጻፍ የተወሰነ አደለም እንዴ? ስጽፍ ምን ያክን ያለው ምሳሌ፣ ስጽፍ ያ ተማሪ አሁን ምሳሌ ሳይንቲስቶች ሲጽፉ ነገ ዝናብ አለ፣ ምንድነው ውሳኔ አደለም እንዴ? ነገ ዝናብ አለ ወሰነው አደለም እንዴ? ያ ነው መጠየቅ የፈለኩት ነው። ውሳኔ ሲባል በጽሁፍ ደረጃ ነው ያለው። ውሳኔ ሲባል በጽሁፍ ደረጃ ለምን? ምሳሌ ሳይንቲስቶች መጥተው ነገ ዝናብ አለ ሲጽፉ ውሳኔ ነው፣ አልሬዲ ወሰነው እኮ ነው። ነገም አምላክ ምሳሌ፣ አምላክ ሲጽፍ ያው ሲጽፍ ቀረ ሲጽፍ ማለት ነው ዳውድ ሙስሊም ነው ወይም ሙስሊም የሆነ በስጽፍ እኮ ውሳኝ ነው። ኦልሬዲ ይሄ ያ የተጻፈው እና የተወሰነው ነገር ደግሞ ግን እኛ የምንሰራው ነገር ነው። አንተ በራስህ ፈቃድ ስትሰራ የፈለከው ነገር ስታደርግ አምላክ አስቀድሞ ስላወቀው ጽፎታል፣ ወስኖታል ነው ያልኩ። ተረዳኛው እኮ ተወስኗል። ምን ተብሏል? ስለዚህ አሁን ምንም ባረግ የፈለገው መድረስ ይችላል። የምታደርገው ነገር ማምለክ አስቀድሞ ያውቀዋል፣ ጽፎታል። ምሳሌ አንተ አሁን ክርስቲያን አይደለም። ከዛ በኋላ አሁን መስለን ፈለግ፣ ምሳሌ ሙስሊም ሆን ፈለግ የሚከለክል ያለ፣ ግን ክርስቲያን እንደሆን ከተወሰነስ ክርስቲያን እንድትሆን ተገደደ ሆነ። ይሄ በደል ነው። በራስ ፍቃድ ሆኖ በራስ ፍቃድ ክርስቲያን ስትሆን ግን ደግሞ አምላክ አስቀድሞ አውቋል። ናኡድ ክርስቲያን እንደሚሆን እስከ ስንት አመት ድረስ ክርስቲያን እንደሚሆን መቼ እንደሚሰም ያውቃል፣ ወይም ደግሞ መቼ እንደሚሞት ያውቃል። ሁሉ ነገር አስቀድሞ ያውቃል አይደለ? ግን አንተ ክርስቲያን በራስ ፍቃድ ነው። ግን ክርስቲያን በራስ ፍቃድ ብትሆንም አምላክ ናኡድ በዚህ እድሜው ላይ አሁን ባለበት ሰዓት ላይ ክርስቲያን እንደሆነ ኮ ኦልሬዲ ያውቋል። ለምን አምላክ ነዋ። እሺ። የሆነ እንትን ላሳይ ነበረ ጠፋብኝ። ቆይ ጥቅሱ ካገኘት እንትን ልበል እስካሁን ነጨርስና ከዛ አንድ ጥቅስ ደግሞ ባቢላ ያነሳልሃል። አክቹዋሊ በክርስትና ምንም እንትን የለውም። እግዚአብሔር አስቀድሞ መርጧል፣ ወስኗል። አሁን አገኘት። ለመሰለህ እንደዛ ከአሁን ቀድሞ ከተወሰነ ምናምን ያልኩ ከጋኔንና ከሰዎች ከሰው

ይታያል። እንደዚህ ይላል እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር የሆን ዘንድ አስቀድሞ ያወቃቸው እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው ያጸደቃቸውን ማከበራቸው ይላል። እግዚአብሔር ወስነው አልወሰነም? ኦኬ፣ አሁን ደም ተሰደደ ነው መልሰለኝ። ባይዘው ይሄ በጣም ገራሚ መልሰለኝ። አሁን አክቹአሊ ይሄን ያወራሁልህ አንተ በከራሳ አይደለም ብዙ ብዙ ደረጃ ግን ደግሞ አንተ እንዲገባህ ነው በቃሌ የማወራ እንጂ። በጣም ደስ የሚል ትምህርት ቀደር፣ በጣም ብዙ ማበራያዎች አሁን የመልስልኝ ይሄንን በጣም ብዙ ጥቅሶች በዛው ያሉ ክርስትና ላይ እግዚአብሔር እንደወሰነ፣ ያው እዚህ ጋር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል አለ። አስቀድሞ እግዚአብሔር ወስኗል ክርስቲያን እንዲሆንና ክርስቶስ እንዲመስሉ ማለት ነው። ከዛ የወሰነውን ደግሞ አጸደቀ። ስለዚህ አሁን የክርስቲያን አንኩት ለምን ተያዥ ሀሳብ መሰለህ። እግዚአብሔር እነዚያ ሰዎች ደግሞ እንዳያዩ እግዚአብሔር የመረጠ ሰው አለ አደለ? ናውድ ያልመረጣቸውን አይናቸውን ደግሞ እውር አድርጓቸዋል፣ እንዳይሰሙ አድርጓቸዋል። እያዩ እያዩ እንዳያዩ እየሰሙ እንዳይሰሙ አድርጓቸዋል። ታውቃለህ? ምን መጽሐፍ ቅዱስ ላይ ነው እግዚአብሔር እንዳይሰሙ እያዩ እየሰሙ እንዳይሰሙ አድርጓቸዋል። እንዳያምኑ ማለት ነው፣ እንዳያምኑ በቃ እንዳያምኑ። ይገርምሀል እንደ ምኑ እንዳያስተውልባቸው አደረቀባቸው። እግዚአብሔር ያሳይ እስኪያ ማየት ይችላሉ። ዮሐንስ 1237 ዮሐንስ 1237 እንደዚህ ይላል። ኢየሱስ ተአምር ሰርቶ ነበር አደለ ወገናችን፣ ናውድ ምን አልኩኝ? ኢየሱስ ተአምር ሰርቶ ነበረ ሰዎችን ያስተምር ነበረ። አዎ ያላመኑ ሰዎች አሉ አይደለ? ያላመኑ ሰዎች ነበሩ አይደለ? ለምን አላመኑ? ስላልፈለጉ አይደለም ተመከተ ነገር ግን አለ ይህን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳያስ ጌታ ሆይ ማን ምስክርነታችን አመነ የእግዚአብሔርስ ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ አላመኑም ለምንድን ነው ያላመኑት ይፈጸም ዘንድ አላመኑም ቃሉ ይፈጸም ዘንድ አላመኑም ማለት ለምን አላመኑም ኦኬ ትንቢት ተነግሮ ነበረ ነው የሚለው ትንቢቱን ይፈጸም አለ ተመከቀት ነው ኢሳያስ ደግሞ አለ በአይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔ እንዳልፈውሳቸው አይናቸውን አሳወረ። አያ እግዚአብሔር እንዳይሰማው አውቆ ዘጋባቸው። ከእግዚአብሔር አውቆ ማለት ነው። አሳወረባቸው ልባቸውንም አደነደነ ብሏልና፣ ስለዚህ ማመናቃታቸው ይላል። ለምንድን ነው ያላነው ሰዎቹ? ነውድ ኢሳያስ እንደዛ ብሎ ነበር በትንቢቱ አ። ስለዚህ እሱ እንዲሰካ አለም ነው ማለት ነው አሁን በድሏቸው አልበድላቸውም። ሰዎች እኮ ማመን ይፈልጋሉ፣ ግን እግዚአብሔር አይናቸውን ጉር አደረገባቸው እንዳይሰሙ። አያ ደግሞ የሚገቡ ነገር መሰለህ በምንም እንትን አይልም። ልባቸው በቃ ዝግ ነው። አሁን ልብህን ዝግት አድርጎ ካደረገ በኋላ ገሃነም ቢያስገባህ ይሄ በደል ነው። ይሄን ገመ ደግሞ መሰለህ እንዳይመለሱ ቆለ እንዳይመለሱ ክርስቲያን ክርስቲያን እንዳይሆን እንዳያምኑ ማለት ነው፣ እንዳልፈውሳቸው አይናቸውን አሳወረ። በቃ አይናቸው ውራለ አያዩም። በቃ እግዚአብሔር አይናቸውን አወረባቸው። አይናቸው ካየማ በቃ ይሄ ክርስቲያን ሊሆኑበት መሰለኝ እና በስልም እንደዚያ ተስተምሮ ይላል። በክርስትና እግዚአብሔር አስቀድሞ ወስኗል፣ መርጧቸዋል። የሚገርመው ደግሞ ያልመረጠውን ሰው ደግሞ አይኑን ውራ አድርጎበታል። ይሄን ጥቅሶች አዛቸው። አዎ ግን ያው ሰዓት ታውቃለህ ኢትዮጵያን ያለሁት አይደል አንተም

በቃ እምነቱን ከቀየረ እንትን በለው አይነት ነገር ነው። ምን ምን እምነቱን ከቀየረ ግደሉ፣ ሙርተድ እሺ። ቪዲዮ ቪዲዮ ጥቁም ይደብራል። አንዲ ሌሎች ምን አልከኝ? ቪዲዮ ብልክልህ ግን ተወበቀ ለመልሰልባጭ ነው ብዙ ጊዜ የተነሳ ጠያቄ ስለሆነ ነው። እሺ እሺ፣ መጀመሪያ ሐዲሱን እንመልከተው። ሐዲሱ ይሄ ነው እንዲህ ሐዲሱ ይሄ ነው። ሶናኑ ነሳኢ አርባ ዘጠኝ አርባ ሃምሳ ዘጠኝ ሐዲሶች እንደዚህ ይላል። ደ ሜሴንጀር ኦፍ አላህ ወሰለም ያለ መገተኛ እንደዚህ አሉ ሁ ኤቨር ቼንጅስ ሂዝ ሪጅን ኪልሂም። ሃይማኖት የቀየረ ግደሉት ይላል። ይህን ጥያቄው አይደለ። መጀመሪያ በእስልምና አስተምሮ በሃይማኖት ማስገደድ የለም። እሺ ሱረቱል በቀራ ቁጥር 256 እንደዚህ ይላል፣ በሃይማኖት ማስገደድ የለም አለ። ምን ይላል? በሃይማኖት ማስገደድ የለም። ቅኑ መንገድ ከጠማማ በእርግጥ ስለዚህ ሙስሊም ሰዎች አናስገደድም። ኦኬ ነው፣ በቃ ነው፣ ከስለና ነው። አላህ ከእናንተ ተብቃቃ፣ ለባሪያዎቹ ግን ክደትን አይወድም። ስለዚህ አንድ ሰው ቢክድ አላህ ይጎደዋል አይጎደውም? አይደለም አሁን እዚህ ደስ ከመጣን ጥሩ ከመጣም ማለት ነው። ወደ ሀዲሱ ደግሞ እንምጣ። ወደ ሀዲሱ ስንመጣ ሀዲስ በሀዲስ ተደርጎም አይደለ እናውድ እሺ። አንተ ያመጣሁ ስንት ነው? ስኖውን ነሳኢ አርባ ዘጠኝ አንድ ከፍ እንበል፣ አንድ ከፍ እንበል። ያው ስኖውን ነሳኢ አርባ አርባ ስምንት አንድ ከፍ በል እሺ። ዛው እንደዚህ ይላል ነቢያችን ምን አሉ? ላህል ደ ሙስሊም የላህ ሰላሳ የአንድ የሙስሊም ደም መግደል ወይም ማፍሰስ አይፈቀድም። አንድ ሰው ከእስልምና የሚወጣ ከሆነ ሪብ ላህ አዘወጀል፣ ከእስልምና ወጥቶ ሙስሊሞችን የሚዋጋ ከሆነ ከዛ በኋላ ፈይቁት ይገደላል። ምን ይመረ ከሆነ

the deserted of his deen islam and abandoning the community የእስልምናን ኮሚኒቲ ወይም ከእስልምና ፈንግጦ ጀማአዋን የሚበትን ወይም ደግሞ እስልምና የሚበጣበት ካለ ገባ እስልም ሙስሊሞች የሚያውቁ ካለ ሱም ይደረጋል፣ ይገደላል። እሺ፣ ግን ማን የሚገልጠው እንትን መሰለኝ በሸሪያ ምናም ነገር ከሆነ ዝም ብሎ በእስልምና ደም ደማሰ አይፈቀድም። እሺ፣ በእስልምና ህግና መመሪያ ህግ አለ ህግ የፈጸመው ተመክሮ እንደሆነ ይሄ መጽሐፍ ተመክቶ በደም አልሂዳህ ይባል መጽሐፉ። እንደዚህ ላይ ወአማ መን ይቂሙል ሀደ ፈተፈቁ አላ አነል ኢማማ ይቂሙሁ። ማን ነው የሚፈጽመው ከተባለ ማን ነው አንል ኢማማ ይቂሙሁ፣ ዳኛው ያገሪቱ መሪ ይፈርድበታል። ይያዛል። ከተያዘ ምስክር ይቆምበታል። ከተመሰከረበት በኋላ ወንጀሉ ከተረጋገጠ ዳኛው ይፈርድበታል። ህግ አለ። ህወ የክሮጅ ኢስላም በደድ ኮሊ ፊ ዩናዳ አለ አነሁ ለማካለፈት ዲነ ወጀደሁ ይረ ሳሊህ ችግር የምድ ይጠይቃል። ከዛ ሦስት ይሰጠዋል። ከዛ በኋላ ይፈጸምበት አቅጣቶ ማለት ነው። ግን አሁን የሆነ ሰው ቀየረምበል ከዛ እስልምና እንደዚህ ነው ምናምን ነገር እያለ የእስልምና ተቃራኒ የሆነ ትምህርት ቢያስተምር ሀሳቡ እንደዛ ነው። እንደዛ ከሆነ ደግሞ አይፈቀድም። ምሳሌ ስ አንተ ኢትዮጵያ ውስጥ ኢትዮጵያ የምትመራው በምንድን ነው? በዲሞክራሲ ዲሞክራሲ አይደለ? የኢትዮጵያ ኮንስቲቱሽን ህግ ኢትዮጵያ ህጋናት አይደለ? በኢትዮጵያ ህግ ኢትዮጵያ ውስጥ ወጠች የኢትዮጵያ ህግ ትክክል አይደለም ብዬ ሰዎችን ብናገር ምንድን ነው የሚሆነው? ያሳስራል ትታሰራለህ። በቃ እታሰራለሁ። እንዲሁም በሸሪያ ሀገር ሁሉም ሙስሊሞች ከሆኑ የሙስሊም ኮሚኒቲ ውስጥ ወጥቶ አንድ ሰው እስልምና ችግር አለበተው ሰዎች ወደ ጥመት የሚጠራ ከሆነ እሱ ወደ ፍርድ ቤት የሚገባው ቀጥታ የሚፈረድበት አቀጥታ፣ ለምን የሙስሊም ሀገር ነ ኢትዮጵያ ውስጥ ሆኖ የኢትዮጵያን ህግ ጥሶ ከተጠየቀ አስብ፣ ወደ ማምለክ ሲከብድ ምን ያክል ከባድ እንደሚሆን ምሳሌ በአሜሪካ ህግ መሰረት፣ የአሜሪካን ህግ የአሜሪካ ሚስጥ ሌላ ሀገር ያሳለፈ ምንድን ነው የሚደረገው? ሀገሩን የካደ አሜሪካን የካደ ምንድን ነው የሚደረገው? በአሜሪካ ህግ። እሱ ጋር ግን ነጻ ፈቃድም ስለሌለ ከካድ ከቀጥታ እንትን ነው ምን ላይ እንደዚህ፣ ከሀገር ክደት ምናምን ሞት ነው አይደለ ወይ? ሞት የሆነ ነገር ነው። ልስጥህ ምሳሌ። አንድ ዌብሳይት አለች ዌብሳይት ቻፕተሩ ምናምን ቼክ አድርገው ሰዓት ለመቆጠብ ወደ ንባቡል ግባ። እንደዚህ ይላል ትሪዘን ረሱ። ስለ ክደት ነው የሚወራ። ሁኤቨር ኦኒንግ አላያንስ ቱ ዘ ዩናይትድ ስቴት ከዛ በኋላ ሌቪልስ ዋር አጌን ዘም ኦር አድሪ ቱ ዘር ኢነሚስ ጊቪን ዘም ኤድ ንድ ኮንፈርት ዊ ዘ ዩናይትድ ስቴት ኦር ኤርዌልስ ኢዝ ጊልቲ ኦፍ ትሪዘን ኤንድ ሻል ሰፈር ዴዝ ይላል። አንድ አካል የዩናይትድ ስቴት ሀገር እንትን ሆኖ ማለት ነው እሷ ለጦርነት ካወጀ እንዲሁም ጦርነት ያወጀን አካል የሚደግፍ ከሆነ ጊቪን ዘም ኤድ ድጋፍ የሚሰጣቸው ከሆነ ኤንድ ኮንፈት ያው ኢግልቲ ምንድን ነው ወንጀል ነው ከዛ በኋላ ያው ኤንድ ቻርልስ ሰፈርድ ይዛለ በሞት መስጋገድል ከሆነ አምላክን መካድ ምን ያክል ከባድ እንደሚሆን እኮ ግን ሁን ከነጻ ፍቃድ ጋር እንትን አይልም አንተ ምታምንበትን ታስተምራለህ። እሺ፣ ግን እዚህ ጋር አንድ አስተምርሃለሁ። አንድ ሰው ሙስሊም ሲሆነ ምን እየሆነ ነው ያለው?